ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ደህና ናችሁ? እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለ ሙሉ ተስፋ ነኝ። ወደ የዙማን ሽ ዩቱብ ተከታታዮች እንዴት ደህና ናችሁ? እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለ ሙሉ ተስፋ ነኝ። በእኔ ቻናል አዲስ ከሆናችሁ ወደ ቪዲዮ ከመሄዳችን በፊት ጌታችሁ ያላችሁ አለ ደወል ምልክቱን ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሰፖርት፣ ኮሜንት እንዲሁም አስተያየት መጻፍ ትችላላችሁ ማለት ነው። እንግዲህ የ ሰራተኛዋ አደይ ድራማ ነው። ወደ ቪዲዮ ሰርፕራይዝ ሃፒ በርዝዴይ ነው። ጎጆ እኔ አላምንም። እየረሳው ነበር እኮ ይመሰለኝ እንዴት የልደት ደሞ እኳ አንቺ በልደትሽ ቀን ድርድር ነበር። ደሞ ጊዜ ማሰብ ብቻ በቂ ነው። እሺ አመሰግናለሁ። ቺርስ

ወይኔ ምንም ላልጠቀመ እንደዚህ አይነት ጉድ ውስጥ ገብቼ በቃ አንዴ እንኳን አደን ሳላያት ነው። ለምን ገብተ አቅፋት አቅፋት ላቅሳቸው ለምናት እሺ፣ ቆይ ጠብቀኝ ብሎት ሄደ ማለት ነው። እንግዲህ እሷም እንግዲህ ተጣልተው ተጣልተው በጣም ይቅርታ እኔም ብለሽ መተስበ እንደዚህ ስለሆነሽ በጣም ይቅርታሽ ከእነዚህ ልጆች

ይሁን የሆነ ነገር እንዳያስወሩብሽ፣ ሂጂ በቃ፣ እደውልሻለሁ። እሺ ነው እንግዲህ፣ ሰቶ ያየ ጫወች ነው። በጣም ይቅርታ ለድምጦ የደት እያረጉኝ፣ በጣም የጨዎች ነው። እኔ አራተኛ ፎቅ ነኝ፣ ሰ ደግሞ ሶስተኛ ፎቅ ነው ያለችው፣ ግን ድምጧ በጣም የገባ ነው። ለማንኛውም እንግዲህ ድራማው ይህን ይመስል ነበር። በጣም ደስ የሚልና አጓጊ ነው። እንግዲህ ዴቪድና ዴቪና ባርኮት በጣም እየተንጎራደደ የተፈጠረ ችግር አለ እንዴ? ትንሽ አታፍራ? የተፈጠረ ችግር አለ እንዴ? ትላለ? ቆይ ምን ለማረግ እየሞከርክ ነው? ምን ሰምታ ነው? ምን አደረኩ? ይኸውልህ ባርኮት አሁን አንድ ጥያቄ አጠይቅ። ምንም ሳትዎች ትነግረኛለህ። አዴን ታፈቅራት አለህ? ማነው የነገረኝ? የነገረኝን አትጠይቅ። ወይ አዴን ታፈቅራት አለህ? ሰው ሳጣፈ። አለ። አንተ የራስን ጭምት እኔ እኔ አደይን አፈቅራት ነበር። አንተ አንተ ስለዛሬ ስትጫወቱ ቢ ነበር እንዴ ማለት ነው። እንደምሞት አንተ የራስን ማዳመጥ ችግር ስላለበት ደግሞ እንደማትፈልግህ ፈልገ ስነ እኔም ድል የሞከር ፈለኩ በጣም ታሳዝናለህ። እሺ ብላ አንተ ሎተሪ መሰለች እንዴት ድል የምትሞክርባት ምናምን አለው። ከዛ በጣም ተናደዋል እንግዲህ። ቆይ ዴቪ ምንድን ነው ባርኮት? ምን እያደረጋችሁ ነው? ከዛ ጥያቄ በጥያቄ አንተን ነበረ ዘርግፍ ብዬ ታግዘኛ ታግዘኛለህ ብዬ ነበር። አንተ እኮ ጋር ላይ ላይ ስትጫወቱ ነበር። ከአንተ ይህን አልጠበቅም። እሺ በጣም ነው ማዝ ነው ብሎ ሄደ። ቆይ ወዴት ነው ባርኮት? እውነት ነው። አደ እንዳለችው ፍቅረኛ አደርገው ማንም ፍቅረኛ ማለት የማቸው እንዴ ይቅርታ፣ በርጎ ይህ እንደሚፈጠረ ላሰብኩም ነበረ ብላ ትላለች ማለት ነው። አቤት አንቺ ወንድሜን ደግሞ ምን እንደምናርግ ነው የምትይኝ? ቆይ ልጆ፣ ተረጋጊ በቃ ምናምን ትላለች። የላተ ነው ማለት ነው። እንግዲህ አደይ፣ ፈረደብሽ ፈረደብሽ። እሷን ፍቅረኛው መታለች። እንግዲህ እሷም ከሱ ጋር ልትሆን እንግዲህ ልቧ እሺ ብሏን፣ ማለት ነው የሚገርማችሁ። ነገር ግን ለፍቅር ብላ ነው ይመስለኛል ፍቅሩን ለመቀበል የተዘጋጀች እንጂ፣ ምንም በቃል ልን ልን እንደ ወንድሟ ነበር የምትወደው። ግን ፍቅርን ለማናደድ ማናደድ ማናደድ ተፈልጋለች እና ለዛ ነው እንግዲህ ምስቱን ሰርፕራይዝ ሊያደርጋት እንግዲህ ፍቅረኛ ማለት ፍቅረኛ ብሎ ዝም ማለት ይሄ ነው። እንደዚህ ሰፕራይዝ የሚያደርግ ፍቅረኛን ይስጣችሁ ብያችኋለሁ። አሜን በሉ። ሰፕራይዝ እያላት ነው አቢ በርስደ የኔ ቆንጆ በድንጋጤ ፍዘዝ ብለ እኔ ያላ ምንም ቤላ እንዴ የረሳው መስሎ ነበር እኮ እንዴት የልደትሽ ቀን እረሳለሁ? ደሞኮ አንቺ ደሞ በልደትሽ ቀን ድርድር ይህ የላየ በእውነት በጣም ነው የማመሰግነው፣ ብላ ትላለች ማለት ነው። ይህም በድጋሚ እንኳን ተወለድሽ አመሰግናለሁ የላየ በቃ ቁጭ በይ ብሎ ያስቀምጣታል ማለት ነው። በጣም ደስ የሚል ደስ የሚል ጠባይ ነው ያለው እውነት ለመናገር እንግዲህ ኬኩን ቆረሰና እንግዲህ ያቀመሳት ነው። ደሞ ጊዜ ስላላገኘው ነው እንጂ እቺን ብቻ ያደረኩልሽ። በደንብ ነበር ማከብርሽልሽ ነበረ ነበር። ማሰቢዎች በቂ ነው አመሰግናለሁ ብላ ተለዋለች ማለት ነው። እሺ እንግዲህ እዚህ ጋር በጣም ወይኑ እየቀዱ ፍቅራቸውን እያጣጠፉ ነው ማለት ነው። እውነት በጣም ነው የቀናሁት። እውነት እንደዚህ አይነት ነገር በጣም ነው የሚያስቀናኝ። በጣም በጣም እጅግ እጅግ ምን ልበላችሁ በቃ እኔ እንደዚህ አይነት የሚፋቀር ሰው ባለ ትዳሮች በቃ ተፋቅሮ ምናምን ፍቅር በፍቅር እቀናለሁ። መቼም በጥሩ ነገር መቅናት በጣም ጥሩ ነው። በክፋት ነገር ያለ መቅናቶች እና በጣም ነው የሚያስቀኑት። ፍቅራቸው ነት ነው መናገር እንግዲህ ፍቅራቸውን ቢል ስላላይ በጣም ደስተኛ ነኝ። በጣም አመሰግናለሁ። ችግር የለውም ኔ ውድ ይሄ እኮ ግዴታ ይሄ ነው ብሎ ይላታል። አንዳንድ ወንዶች፣ አበሻ ወንዶች እውነት እንደዚህ ምስቶቻቸውን ሲንከባከቡ በጣም ደስ ይለኛል። ምክንያቱም አንዳንድ ወንዶች ደግሞ አጂ ምንም እያሉ እያመነ ጫጨቁ የሚያወሩ ወንዶችን አይወክልም፣ እና በጣም ደስ የሚሉ እዚ ጋ እውነት ለመናገር፣ ወይ እንደዚህ አይነት ላይፍ ማሳለፍ በጣም ደስ ይላል። በተለይ መመት ወንዱ ሰው ጋር በቃ ሁለታችሁን ከተወደዳችሁ ነው የሚዘልቀው። ግን አንዱ ወዶ አንዱ ካልተወደደ በጣም ግራ የተጋባው ፍቅር ነው የሚሆነው እና አንዳንዴ የፈጣሪ መርቆ የሰጣቸው ሁለታችሁም የመተፋቀሩና የመተዋደዱ እግዚአብሔር አገጣጥሞ ይሰጣል ማለት ነው። ግን አንዳንድ ደግሞ ስታዩት የአንዳንድ ፍቅረኞች ደግሞ ስታዩት በቃ አንዱ አፍቃሪ ሰውና ስትንከራተት አንዱ ደግሞ አላፈቅረሽም ብሎ በቃ ሌላ ፍለጋ በቃ እንደዛ ሲሆን በጣም የሚያስጠላና የሚዘገንን ነበር የሚሆነው። ግን ይሄ ሁለቱም ስለሚፋቀሩ በጣም ደስ ይል ነበር ማለት ነው። እንግዲህ እዚህ ጋር ደግሞ ልብሷን እየሰበሰበ ነው፣ ወጥቶ ከሳችኛ ፍቅረኛ ጋር ከአዲሱ ፍቅረኛው ጋር ሊሄድ ነው መሰለኝ። ምክንያቱም ያችን የሚወዳታን የሚገርመው ነገር እና ባርኮቴ ወደ የት ልትሄድ ነው? የሆነ ሄድበት ቦታ ላይ አደለ እዛ ልትሄድ ነው? አይ ቆይባር ኮቴኝ እንዴት አደንታ ፍቅራት አለ ሰራተኛ ተገበ ነው። እሄን ካንታ አልንታን አልጠበቀም። ማሚ የምትሰማከት የወልሽ ፍቅር አማየጋ እንደ ተጣጣረሽ እንኳን ካንቺ ራስ አልወርድ ምሽ ብሎ ያንከራከራት ተናገረ ያለ ብሎ ያስፈራራታ ንፈቀረን ማለት ነው። ከዴታ እንደዚህ አይነት ቀልድ አልፈልግም ብሎ ትቷት ይሄዳል። ከዛ በጣም ጮሆባት በጣም በቃላ ፎክሮባት ነው የሄደው። እዚህ ጋር ደግሞ ዴቪድ እዚህ ጋር እንግዲህ ልብሱን እየሰፈሰፈ ነው። ቆይ ምን እያደረገ ነው? ይሁላ አደይ እየተባለ አደይ እየተባለች ልጅ ነው ሄዶ አፍሽን ስጌ የምትሄጂ ከሆነ ልብስን አዘጋጅ። እዚህ ቤት እዚህ በኋላ ከባርኮት ጋር መኖር አልፈልግም። የምረህ ነው ከአክስታችን ጋር ልንሄድ ነው። ከዚህ ከተመቸሽ መቆየት ትችላለሽ። እኔ እዛ ቤት መሄድ አልችልም። ይሄን የሚደውልና እኔ ወደ ሀገር የምመለሳለሁ የራስሽ ጉዳይ እንደፈለግሽ ማለት ትችያለሽ እንዴ ዲቪ ምራና እንዴ እኛ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው እንዴት ነው እዛ ቤት መቆየት የምንችለው ሄዱ የራስሽ ጉዳይ ብሎ አተቷት ይወጣል ማለት ነው እንግዲህ የሚገድማቸው እዚህ ጋር እንግዲህ ፍቅራቸውን እያጣጣፉ ነው የኔ ፍቃሩ የእውነት በጣም ነው ማመሰግነው የኔ እኮ ካንተ በጣም

ስጦታ አዘጋጅቶላታል ማለት ነው። እኔ ግን ቀለበት ነው ብዬ ነበረ። ለአካሰሱ ሌላ ስጦታ የሚያምር ቀሚስና የሚያምር በቃ መለዋላቸው ቀሚስ ገዝቶላት ነው። በጣም የሆነ ወንድ ልጅ ግን አስቡ ቀሚስ ሲገዛ ደስ አይለም። የእውነት የሴት ልጅ ግን ሁላችንም ብንሆን እኛ ሴቶች ማለት ነው ቀሚስ ብንለብስ በጣም ደስ ይላል። እና ቆንጆ የቀሚስ ገዝቶላት እሱን ሳፕራይዝ ሊሰጣት አይሆን አስጨፍኗት ምናምን ነገር የላ ቆየኩ። እሺ ጠብቂኝ ይላታል። ጠብቂኝ እንዳገልጭ ይላታል። ከዛ ይዞላት መጣ ማለት ነው። ስጦታውን ግንባሯን ሳም ያደርግናል። ልግለጥ አሁን ግልጭ ይላታል። ይህኔ ስጦታ ነው አሁን ክፈችው ብሎ ይላታል ማለት ነው እሷም እየከፈተች ንግሪስ እንግዲህ ስጦታውን አብረን እናያለን። በጣም ደስ የሚል እና ቆንጆ ቀሚስ ነው የሰጣት። ከፍታ እያየችው ነው። እንዴ ያላ የኔ ቀሚስ ገዝታልኝ ነው? ቀሚስ ገዝታልኝ ነው? የኔ ቀሚስ ገዝታልኝ። እሄ ኮ ያንሰብሻኔ ነው። እት የኔ ፍቅር የእውነት በጣም ነው፣ አመሰግናለሁ ብላ አቀፍ ታደርገዋለች ማለት ነው። አሁን ልብስሽን አሳይኝ ልልበሰው ሁ ትሎይ ሁ ለብሳ ስትመጣ በጣም የሚያምረው በጣም ቆንጆ ነው። በጣም አሪፍ ነው። ወይኑ እንደሙ አድርጎ የጠጣን ወይ እንዳርካ ሰላም ጤና ይስጥልን። እንግዲህ ቪዲዮችን ይሄ ይመስል ነበረ። በጣም ቆንጆ ቪዲዮ ነበረ። በጣም በጉጉትና በስስት ነው የሚከታተለው ይህን ድራማ ማለት ነው። እናንተም እንደወደዳቸውትን ባለሙሉ ተስፋ ነን። በሌላ በድጋሜ ቪዲዮ በጣም በቆንጆ ቪዲዮ እስክንመጣ ድረስ መልካም ጊዜ ይሁን እንላቸው። ወዳቸዋለሁ፣ አከብራቸዋለሁ። ከዚህ ቻናል አዲስ ከሆናቸው ከታቻ ልጇም የደውል ምልክት ሁለቴ በመጫን ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሸር፣ ኮመንት፣ አፖርት ማድረጋቸው ና አትርሱ። ኮመንት አስተያየት ማድረግ የምናስተካክለው ነገር ካለ አድርሱ፣ እናስተካክላለን። ወዳቸኋለሁ፣ አከብራቸኋለሁ። ኤቨሪባዲ ላቭ ዩ ሶ ማች በድጋሚ